ሰላም እንዲናቸው በያላችሁ በጥሉ ነገር ሰላም ነው አሸይና አሸይና እንዲያላችሁ ሞኝላችሁ አለው ቤተሰቦች ስትገቡ እንደ ልማዳችን ላይ ከነ ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችሁ አለ። ዛሬ ወደ ሚዛናችን ይዘኑላችሁ የመጣነው እንግዲህ አሜሪካ በህውሃት የጦርና ሲቪል አመራሮች ላይ ለመውሰድ የተዘጋጀችው ማዕቀብ ነው። እንግዲህ እጅግ በጣም አደገኛ ደም አፋሳሽ የሆነ ጦርነት በቀጠናው ላይ ህውሃት ሊጀምር በመሆኑ የጦር አም ጄኔራሎችና በነ ደብረ ጽዮን ላይ ማዕቀብ ለመውሰድ እንግዲህ ዝግጅቷን አጠናቃለች። እንግዲህ እንደምታውቁት ህወሃት ለአሜሪካ የስስት ልጃ ነው። የቦኮር ልጃ ነው። ጡታና ጥብታ በጀርባ ሹሩሩ ወላ እያሳደገች ነው። ነገር ግን ከአቅም በላይ ሆኗል። ከአቅም በላይ ሆኖ እሱ የጀመረ ጦርነት እንግዲህ ሞላ ኢትዮጵያን እንዴት እንዳረማመሰ ችግር እስከ ሱዳን ድረስ እስከ ሱዳን ድረስ ገብተ እየተዋጋ ነው ያለው። እንደምታውቁት እንግዲህ በአፋርም፣ በኤርትራም በአማራ ክልልም የከፈተው ውጊያ እጅግ በጣም ደም አፋሳሽ ነበረ። አሁንም አልበቃ ብለ ወደ ጦርነት ለመሄድ ማለት ነው። ስለዚህ አሜሪካ መክራ መክራ ሊሞለሱ ባለመቻላቸው ምክንያት ማዕቀብ በህወሀት የጦርም ሆነ ሲቪል አመራሮች ላይ ለመውሰድ ተዘጋጅታለች። ለነደብረ ጽዮን ይሄ እጅግ በጣም አስደንጋጭ የሆነ መርዶ ነው። ነገር ግን ምንም ቢሆን ምንም ህወሀት ከድርጊታ ትሞለሳለች ብዬ እኔ አልገምትም። በፍጹም ነው ምለ በፍጹም ህወሀት አሜሪካ የፈለገ ማዕቀብ ብትጥል ከዚህ ጦርነት ወደኋላ እንደማይሉ አንድ ሞቶ ፐርሰንት እርግጠኛው ኜ እኖግራቻል አንድ ሞቶ ፐርሰንት ምናልባት በመቶ ሚሊዮን የሚቆጠሩ ዶላር እያንዳንዱ የህወሃት አመራሮች አሜሪካ ላይ የዶብ ወቅት በመቶ ሚሊዮን ዶላር አለ። አሜሪካ ይህን ገንዘብ እንዳይንቀሳቀሱ ልታገር ትችላለች። ምናልባት የህወሃት አመራሮች እልክ አቦይ ስብሃት የገደሉትን ገሎ ያስጨፈጨፉትን አስጨፍጭፎ አሜሪካ ዞና ብለው እንደሚኖሩ እነ ደብረጽዮን እነ ጀነራል ምግባይ፣ ሌሎችም የህወሃት ጀነራሎች አሜሪካ ሂዶ የሚኖርበት እድል ጠባብ ሊሆን ይችላል። ቢሆንም ግን ይህን ጦርነት ህወሀት ሳታደርግ አትቀርም። በቃ ይሄ እርግጠኛ ሆኜ ነው መነግራቸው። ስለዚህ ቀጠና ላይ ያለ ህዝብ ራሱን ይጠብቅ። የአሜሪካ ማዕቀብ፣ የአውሮፓ ማዕቀብ፣ የአሜሪካ ምክር፣ የአውሮፓ ምክር ምንም የሚፈይድለት ነገር የለም። ለአማራም ሆነ ለኤርትራም ሆነ ለአፋር ህዝብ ምንም የሚፈይደው ነገር የለም። ህወሀት ይህን ብሎ ከድርጊቱ እንደማይመልስ ሞቶ ፐርሰንት እርግጠኛ ሆኜ ነው መነግራቸው። የአሜሪካ መንግስት የአጣው መግለጫ ላይ ምንድን ነው የሚለው? እጅግ በጣም አደገኛ የሆነ ቀጠናውን ሊያውክ እየሰማች ነው፣ ትግራይን አይደለም፣ ወልቃይትን አይደለም፣ አፋርን አይደለም፣ አጠቃላይ ቀጠናውን ሊያውክ የሚችል እጅግ አደገኛ የሆነ ጦርነት ሊጀምረው በመሆኑ ነው የተባለ። ሁለት መቶ ሰባ ሺህ ሙሉ በሙሉ የታጠቀ ሰራዊት ተዘጋጅተው ቁጭ ብላል። ስለዚህ ህወሀት ይሄ አካሄድ እጅግ በጣም አደገኛ መሆኑ አሜሪካኖቹ ያውቁታል። እንደገናም ደግሞ አሜሪካኖቹ በህወሀት ላይ ተስፋ ቆርጧል፣ ዶክማጫል፣ ሰልችታቻል። ለምን ብዙ ጥረት ተደርጋል፣ ህወሀትን በህይወት ለማቆየት ህወሀት ተረጋግተ እንደ ወደ ቀደመ ማንነት ይመለሳል የሚል ጉጉት ነበራቸው አሜሪካኖች። ነገር ግን ከድጡ ወደ ማጥ ነው። እንደምታውቁት የተላከ ለእርዳታ የተላከውን ስንዴ ጭምር እንኩት አድርገው የበላ ተቋም እንኩት አድርገው ወደ ምሽግ ወደ ምሽግ ለሲቪሉ የሚሄደውን እህልና ገንዘብ ወደ ምሽግ እየደበቀ ያለ ተቋም ነው። ስለዚህ ስኖ ምግባር ኖረት አቋም ኖረት መስመር ንሮት ትክክለኛ አመራረች ኖረት የሚቆም ተቋም አይደለም። ስለዚህ ይሄ ነገር ራስን ከማጥፋት ከመዝሮፍና ከዚ የተሻለ አስተሳሰብ ስለለለው ህወሃት ተያይዞ ጎደል ነው ጉምሎ ጉም አዝግብ ነው የህወሃት ነገር ስለዚህ አሜሪካኖች ተስፋ ቆርጦ ነው። ለትግራይ ህዝብ አስበውም አይደለም፣ ለኢትዮጵያ ህዝብ አስበው አይደለም። የነሱ አንድና አንድ ምክንያታቸው ጥቅማቸው ነው። እንደምታውቁት አሜሪካኖችም ከአውሮፓን ጋር በቢሊዮን ዶላር የኢንቨስትመንት መሆነ የጦር ስምምነት ነበራቸው። ነገር ግን ሁሉን በደቂቃ ነው ይሰረዝ። ስለምን የእኛን ጥቅም ካላስጠበቀ ነው። ስለዚህ አሜሪካኖች ህወሀት ላይ ማዕቀብ የሚጥሉበት ምክንያት የአሜሪካን ጥቅም ህወሀት ከዚህ በላይ ሊያስጠብቅ አይችሉም፣ አቋም የላቸውም የሚል ውሳኔ ላይ በመድረሳ ነው። አስቡት እንግዲህ ህወሀት፣ አሜሪካኖች እዚህ ድምዳሜ ላይ ከደረሱ የትግራይ ህዝብ ምን አይነት ድምዳሜ ላይ ነው መድረስ ያለበት? የኢትዮጵያ ህዝብ ምን አይነት ድምዳሜ ላይ ነው መድረስ ያለበት? በጣም ያስደነግጣችል። ምናልባት ምናልባት የህወሀት አመራሮች እንደ ቅጠል ከረገፉት የትግራይ ወጣቶች ይልቅ አሁን አሜሪካ በማዕቀብ ልትጥሉበት ያሰበችው ዶላር፣ ሚሊየንስ ኦፍ ዶላርስ፣ እሱ ነው የሚያስደነግጣቸው። ቢሆንም ግን ይህን ውጊያ ለአንዴና ለመጨረሻ ጊዜ ማድረጋቸውን አይተውም ብያለሁ። ስለዚህ ዙሪያውን ቆጠና ላይ ያለ የኢትዮጵያ የጸጥታ ኃይለችም ሆነ በኤርትራም ሆነ በአማራ ክልልም ቢሆን ዝግጅው ናቸው። ራሳችን ጠብቀው አትሶ መሞከር ችግሩ ምንድን ነው? የኛ ህዝብ ይንኮረፈፋል እ ኮርፋፈፈ ብለ ይጠብቃል። ድልቅት ሲመጣ መሞት ብቻ እየተናገርን ነው። አሜሪካኖች፣ አውሮፓኖች ይሄ ነገር ሙሉ በሙሉ መረጃ አላቸው። አውቀዋል፣ ትሩድተዋል ለመምከር ለማስቆም እየመከርን ነው ህወሃትን እንደማያቆሙት ግን አውቀዋል። ስለዚህ ማዕቀብ ማስፈራሪያ ነው እየተጠቀሙ ያሉት ድንገት ከድርጊታችን ቢቆጠቡ ተብሎ ነው። ስለዚህም በተለይ በወልቃይት ዝራ በራያ ዝራ ያለ ህዝብ ራስን ነው ቃብለ ጠበቅ አይ እንደ በክተኞች የታረዳለ ካላቸው መብታቸው መብታቸው ነው። ህወሀት ከዚህ ድርጊቱ በፍጹም አይቆጠቡም። አሜሪካኖች የመጨረሻ የመጨረሻ በህወሀት ላይ ተስፋ ቆርጣል። የመጨረሻ ነው መላጅ ያለት ሙሞለሻ የላቸውም መሞለሻ የላቸውም። ቀጠናውን እጅግ እጅግ በጣም አደገኛ ወደሆነ ቀውስ ውስጥ ሊከት የሚችል ነው ያለችው አሜሪካ። ተመልከቱ። ስለዚህ እኛ ቀድመን ተናግረናል፣ ለአመታት ተናግረናል። እኛ ከህዋት ጋር የተለየ ጥላቻ የተለየ ፍቅር የለንም። ቀጠናው ግን ወደ ምስቅልቅል እንደሚገባ አሁንም የሰው ልጆች ደም እንደውሃ የሚፈሱበትን እድል እነ ጄኔራል ለመግባይም ሆነ የህዋት ጄኔራሎች ዝግጅታችን አጠናቀል ይሄ ሳይታለም እየተፈታ ጉዳይ ይሄ ሳይታልም የተፈታ ጉዳይ ነው። ስለዚህ አሁንም ጥንቃቄ ያስፈልገዋል። ይሄ በመቶ ሚሊዮን የሚቆጠር ዶላር ምናልባት ሊቀልጥ ይችላል። ህወሀቶቹ ለዚህ ደንታ አይሰጣቸውም። ለምን? አሁን አጣብቂኝ ውስጥ ገብተዋል። የትግራይን ህዝብ መሬተን እናስመልሳለን ብለው ቃል ገብተዋል። ይህን መሬት ደግሞ መቼም ለመቼም እንደማይመለስ ያውቀዋል ህወሀት ራሱ። ወሮ እጅግ በጣም አደገኛ በሆነ ጦርነት ወሮ ወልቃይት ላይ ሊገባ ይችላል። ራያ ላይ ሊገባ ይችላል ሁመራ ላይ ሊገባ ይችላል። ሊቆይ እንደማይችል ግን ያውቋል። መንደር ለመንደር ጣሊያን ኢትዮጵያ ውስጥ ገብተ ከአምስት ዓመት ለመቆየት ብዙ ሞክራል። አይደለም እንዴ ከሃምሳ ከስልሳ ዓመት በፊት በተደረገ ጦርነት ቦምብ፣ የመርዝ ቦምብ ይዘኮ መጠ ጣሊያነች ኢትዮጵያን ቀኝ ግዛት ለመያዝ ሞክራል። ነገር ግን አልተሳካም። ስለዚህ ህወሀትም አልሞት ባይቶ ጋዳይ ነገር ውስጥ ሊገባ ይችላል። ይሄ ነገር እንደማያዋጣቸው ህወሀቶቹም ያውቃሉ። መንግስቱም ያውቃል። አውሮፓያኖችም አሜሪካንም ማያቃል። የሚያዋጣው ምንድነው? አብሮ በሰላም መኖር ነው። የአማራ መሬት ነው የትግራይ መሬት፣ ለሁላችን እኩል መብት፣ ይሄ ግዴታ ነው። ይሄ የኔ መሬት ነው ይሄ የኔ አገር ነው የኔ ረስት ነው የሚባል የለም። ሁሉ ሰው መስራት የቻለ ሁሉ ሰርቶ በአገሩ እንዲለወጡ እንዲያድግ ተስፋ እንዲኖረው ስርዓት ያስፈልጋል። መዋቅር መኖር መቻል አለበት። ስለዚህም የትግራይ ህዝብ የወልቃይት ብቻ አይደለም የወለጋም መሬት ባህርዳርም ዳርም ጎንደርም እያንዳንዱ ትግራዋይ በነፃነት ወጥቶ ወርዶ መለውጥ መቻል አለበት መኖር መቻል አለበት። እያንዳንዱ አማራ፣ እያንዳንዱ ኦሮሞ በትግራይም፣ በአክሱምም፣ በአድዋም በየትኛውም ቦታ ላይ ኖረን አገራችንን ማሳደግ ይገባናል። እነገር ግን ህወሀቶቹ ይዞት የተነሱት እጅግ በጣም አደገኛ የሆነ ነው መንገድ አሜሪካኖች ተረድተዋል። ያውቃሉ፣ ቀድሞም ያውቃሉ። በብሔር ፖለቲካ የሰው ልጅ ደም እንደ ውሃ ፈሶ እንደ ጎርፍ ፈሶ ያሳለፍነውን መከራ አሜሪካኖች ያውቁታል። የነሱ እቅድም ነበር። ህውሃት የአሜሪካ ጋሻ ጃግሬ ሆኖ የኢትዮጵያን ደም እንደ ውሃ እንዲፈስ ያደረገ እጅግ በጣም ጨካኝ ቡድን መሆኑን ያውቁታል። ተጠቅመበታል፣ በሚገባ ተጠቅመበታል አሜሪካኖች። የሆነ ሆነና በስቶ መጨረሻ ግን ይሄ ነገር ውጤት ሊያመጣ እንደማይችል አሜሪካኖች የደከሙት ዱካም በሙሉ ታጥቦ ጭቃ እንደሆነ በህውሃት አውቀውታል። አውቀውታል ውጤት ስለማያመጣ ብቻ ነው አሁን ማዕቀብ እንጥላለን እናስፈራራለን የሚሉት ውጤት ስለማያመጣ ነው። ውጤት ማምጣት ቢችል ኖሮም ለምን አስር ሚሊዮን ሰው አይሞትም? ግድ አይሰጣቸም አሜሪካኖች። ግን የህውሃት አካሄድ ውጤት አያመጣም። ስነ ምግባር በጣም ከፍተኛ ነው ችግር ዘራፊ ቡድን ነው። ገዳይ ቡድን ነው። ራስ ወዳድ ቡድን ነው በእውቀት የሚመራ ቡድን ባለመሆኑ አሜሪካኖቹ በዚህ በመሰላቸታቸው ምክንያት ማዕቀብ እንጡላለን ብለዋል። እንግዲህ እነ ጌታቸው ሮዳ እንግዲህ ትንሽ አስተሳሳቸ ትንሽ ይሻላል ብለው ያስቡ ነበር አሜሪካኖች። ነገር ግን በነ ደብረ ጽዮን በኩል የሚደረገው እንቅስቃሴ እጅግ በጣም አደገኛ ወደን አቅጣጫ እየሄድ ነው። እነሱ የለከስት እሳት መላ አገሪቱን እንደሎበለበ ያውቁታል። ይሄ ነገር ደግሞ እንደማይቆም ያውቁታል። አሜሪካኖች አሁን በኢትዮጵያ ውስጥ ያሉ የጸጥታ ችግሮች ገና ለረጅም ጊዜ ሊቀጥል እንደሚችል እና ብዙ ዋጋ ሊያስከፍል እንደሚችል አሜሪካኖች ያውቁታል። ይሄ አሁን ያለውን በአገሪቱ ያለውን ነውጠኝነት የተሞላበትን እንቅስቃሴ ሊያስከፍል የሚችለውን ዋጋ አሜሪካኖች ያውቁታል። ስለዚህ የዚህ ሁሉ መዘዝ ተጠያቂ የሆነው ህውሃት ነው። ህውሃት ከድርጊቱ እንደማይቆጠብ እነሱም ያውቁታል፣ እኛም እናውቃለን። ስለዚህ ማዕቀብ በመቶ ሚሊዮን የሚቆጠር ዶላር ላይ ማዕቀብ ይጣላል። ወደ ተለያየ የዓለም ክፍል እንዳይንቀሳቀሱ ማዕቀብ ይጣላል። እነሱ በእርግጥ እነሱ ባይንቀሳቀስም ዘንድሮ መሞታቸው የማይቀር ነገር ነው። ምክንያቱም እነሱ የለኮሱት እሳት እነሱን ሳይበላ አይቀርም። ይሄ ሀሳብን ሀሳብ ሲሞቻችን ላይ አርግ ሼር አድርገው ፒስ